ሰላም የጌታ ጸጋ እና ሰላም ይብዛላችሁ። ዛሬ በዚህ ቪዲዮ ስለ መጽሐፍ ቅዱስ አስገራሚ እውነታዎችን እንመለከታለን። እናንተ ቪዲዮውን ላይክ በማድረግ እንዲሁ ደግሞ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ስለ መጽሐፍ ቅዱስ ይህን ያውቃሉ? ክፍል ሶስት ተጽፏል የሚለው ቃል በአዲስ ኪዳን እና በብሉይ ኪዳን ስድሳ ሶስት ጊዜ ተጠቅሰዋል። ህግ አዋቂዎች ወይም ላወርስ ተብለው የሚታወቁት ስምንት ጊዜ በመጽሐፍ ቅዱስ ተጠቅሰዋል። በስም የተጠቀሱት ግን ዜማስ፣ ቲቶ ሶስት አስራ ሶስት ገማሊያ ቲቶ ምዕራፍ 3 ቁጥር 13። ፈረስ በ156 ጊዜ በመጽሐፍ ቅዱስ ተጠቅሷል። በመጽሐፍ ቅዱስ ውስጥ 23 የሚደርሱ የዋፍ ዘሬዎች ተጠቅሰዋል። አንበሳ በመጽሐፍ ቅዱስ ውስጥ አራት ጊዜ ሰው ገድሏል። አንደኛ ነገስት 13 ቁጥር 23 እስከ 24፣ አንደኛ ነገስት ምዕራፍ 20 ቁጥር 35 እስከ 36፣ ሁለተኛ ነገስት 17 ቁጥር 25 እስከ 26፣ ዳንኤል ምዕራፍ 6 ቁጥር 24 ላይ ይገኛል። በመጽሐፍ ቅዱስ ሶስት ሰዎች አንበሳን ገድለዋል። ሳምሶን መሳፍንት 14 ከቁጥር 5 እስከ 9 ዳዊት አንደኛ ሳሙኤል ምዕራፍ 17 ቁ 34 እስከ 36 በናያስ ሁለተኛ ሳሙኤል 23 20 አትፍራ የሚለው ቃል 356 ጊዜ በመጽሐፍ ቅዱስ ተጠቅሷል። 99.9% የብሉይ ኪዳን መጽሐፍ የተጻፈ በብራይስጥ ነው። ኢትዮጵያ የሚለው ቃል ትርጓሜው ጥቁር ማለት ነው። በውኑ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን ሊለውጥ ዘንድ ይችላልን? ኤርሚያስ 13 ቁጥር 23 እግዚአብሔር የግዝ ቃል ሲሆን ትርጓሚውም የዓለም ሁሉ ጌታ ወይም የሕዝብ ሁሉ አባት ማለት ነው። እግዚአብሔር በዕብራይስጥ ቋንቋ በብዛት የሚጠራባቸው ስሞች ሶስት ናቸው። ኤል እግዚአብሔር ኃያል አምላክ ማለት ነው። ያህዌ ያለና የሚሮር ዘጸአት ሶስት ከቁጥር 13 እስከ 15። አዶናይ ጌታ ማለት ነው። ወንጌል ዩዋንጌሊዮን ከሚል የግሪክ ቃል የመጣ ሲሆን የምስራች ቃል ወይም ጉድኒውስ ማለት ነው። ገብርኤል የሚለው ቃል ትርጓሚው የእግዚአብሔር ሰው ማለት ነው። በመጽሐፍ ቅዱስ ውስጥ 29 የሚያክሩ የሙዚቃ መሳሪያዎች ተጠቅሰዋል። እምነት የሚለው ቃል በአዲስ ኪዳን 245 ሲሆን በብሉይ ኪዳን ሁለት ጊዜ ብቻ ነው። ጳውሎስ በደስታ የሚለው ቃል ብዙ ጊዜ በፊልጵስዩስ ላይ ከሌሎች አጠቃላይ መልእክቶች ይልቅ ተጠቅሟል። ከ16 ጊዜ በላይ ደስታ የሚለውን ቃል ተጠቅሞታል። ረጅም የአዲስ ኪዳን መጽሐፍ የሐዋርያ ስራ ፍቅር የሚለውን ቃል አንዴም አልተጠቀመም። ፍቅር የሚለው ቃል አንዴም ያልተጠቀመው የአዲስ ኪዳን መጽሐፍ የሐዋርያ ስራና ሁለተኛ ጴጥሮስ ብቻ ናቸው። ከግብፅ ሲወጡ ሙሴ በምድረ በዳ የመራቸው ከ600 ሺህ የሚሆኑ ሰዎች ነበሩ። ከናን የገቡት ግን ሁለት ሰዎች ናቸው። በእንግሊዝኛ ኤንጂል የሚለው ቃል መላክ የሚለው የአማርኛ ቃል የሚተካ ሲሆን አጊሎስ ከሚለው የግሪክ ቃል የመጣ ነው። በግ ከሌሎች እንስሳት ይልቅ በመጽሐፍ ቅዱሳችን ተጠቅሰዋል። ወንድሞቹ የሴፉን የሸጠበት እድሜና ድጋሚ በተገናኙበት ጊዜ መካከል የ20 ዓመት የእድሜ ርቀት አለ ዘፍጥረት ምራፍ 37 እንዲሁም ዘፍጥረት ምራፍ 43። ሐዋርያው ጳውሎስ በአብዛኛው ምልክቶች በየአምስት ቁጥር ልዩነት ጸጋ የሚለውን ቃል ተጠቅሟል። ሙሴና አሮን የሞቱት በአንድ ዓመት ወይም ደግሞ በተመሳሳይ ዓመት ነው። ከግብፅ ሲወጡ ሙሴ 80 ዓመቱ ነበር፣ አሮን ደግሞ 83 ዓመቱ ነበረ። ዘጻት ምዕራፍ 7 ቁጥር 7። በእግዚአብሔር ስም መጠራት የጀመረው በመጽሐፍ ቅዱሳችን በዘፍጥረት ምዕራፍ 4 ቁጥር 26 ነው። በዚያን ጊዜ በእግዚአብሔር መጠራት ተጀመረ ይላል። አስራ አራት ዮናታን በሚባል ስም የተጠሩ በመጽሐፍ ቅዱስ አሉ። የጴጥሮስ አባት ጆናስ በአረማይክ የስሙ ትርጓሜ ዮሐንስ ማለት ነው። ስት ካል አስራ ዘጠኝና ትንቢተ ኢሳያስ ሰላሳ ሰባት በጣም ተመሳሳይ ናቸው። እሱም ስለ ንጉሥ እዝቅያስ ይናገራል። የመገናኛ ድንኳን የሚለው ቃል ኦሂል ከሚል የዕብራይስጥ ቃል የመጣ ሲሆን ትርጓሜው ድንኳን ማለት ነው። በመጽሐፍ ቅዱስ ውስጥ ሰባት ጉድጓድ ተጠቅሰዋል። አንደኛ ቤር ለኤርሌ ዘፍጥረት 16 ቁጥር 14 ሳቤህ ዘፍጥረት ምዕራፍ 26 ቁጥር 32-33 ኤሌቅ ዘፍጥረት 26 ቁጥር 20 ስጥና ዘፍጥረት 26 ቁጥር 21 ረሆቦት ዘፍጥረት 26 ቁጥር 22 ያዕቆብ ጉድጓድ ዮሐንስ ወንጌል ምዕራፍ 4 ቁጥር 6 በመጽሐፍ ቅዱስ በምዕራፍ የተከፋፈለው በ1250 ካርዲናል ሃጎ በተባለ ሰው ነው የሰውን መገኛ ተልዕኮና መድረሻ በግልጽ የሚናገር መጽሐፍ መጽሐፍ ቅዱስ ብቻ ነው። ጳውሎስ በመልእክቱ በክርስቶስ የሚለውን ቃል ከ200 ጊዜ በላይ የተጠቀመ ሲሆን በኤፌሶ መልእክት ብቻ 30 ጊዜ ተጠቅመዋል። ሞትን ፈጽሞ ያላዩት ያልሞቱ ሁለት ሰዎች በመጽሐፍ ቅዱስ የተጠቀሱ ሲሆን እነርሱም ኤልያስና ሄኖክ ናቸው። በእንስሳት ስም የስም ስያሜ ያገኙ ሁለት ሰዎች ሲሆኑ እነርሱም አሳና ኤሊ ናቸው። ሁለት ሰዎች በመጽሐፍ ቅዱስ ውስጥ በወሊድ ላይ እያሉ ሞተዋል። ራሄል ቢንያምን ስትወልድ ሞተች። ዘፍጥረት ምዕራፍ 35 ከቁጥር 1619 የፊንያስ ሚስት ኢካቦድን ስትወልድ ሞተች። አንደኛ ሳሙኤል ምዕራፍ 4 ቁጥር 1922 መላእክት በመጽሐፍ ቅዱስ ውስጥ በልተው ያውቃሉ። ዘፍጥረት 18 ቁጥር 2፣ እንደዚሁም ዘፍጥረት 19 ቁጥር 1፣ እንዲሁም መዝሙረ ዳዊት 78 ቁጥር 2325 በብሉይ ኪዳን እግዚአብሔር በሶስት መንገድ ፈቃዱን ይገልጽ ነበረ በህልምና በራይ በውሪምና በቱሚም በነቢያት አንደኛ ሳሙኤል ምዕራፍ 28 ቁጥር 6 ሁለት ዲቦራዎች በመጽሐፍ ቅዱስ ተጠቅሰዋል የእስራኤል ሴት ፈራጅ የነበረችው ዲቦራ መሳፍንት ምዕራፍ 4 እና 5 እንደዚሁም ደግሞ አዋላጇ ወይም ነርሷ ዲቦራ ዘፍጥረት ምዕራፍ 35 ቁጥር 8 ከሐዋርያት ስራ ከያዕቆብና ከሶስተኛ የሆነስ ውጭ ሁሉም 63 መጽሐፍት አሜን የሚለውን ቃል ይዘዋል ሐዋርያው ያዕቆብ የግመል ጉልበት የሚል ስም በምሁራኑ ዘንድ የተሰጠው ሲሆን እንዲህም የተባለበት ለረጅም ሰዓት ተንበርክኮ የጸልይ ስለነበረ ጉልበቱ እንደ ግመል ጠንካራ ስለነበረ እንደሆነ ይናገራሉ። የሐዋርያት ሥራ ጻፊ ሐኪሙ ሉቃስ ነው። ጳውሎስ የስሙ ትርጓሜ ትንሽ ማለት ነው። አህያ በመጽሐፍ ቅዱስ 97 ጊዜ የተጠቀሰ ሲሆን የአጥንተ ብርቱነት ምሳሌ ናት። አንበሳ በመጽሐፍ ቅዱስ አንድ መቶ አስራ አምስት ጊዜ ተጠቅሷል። ብዙሃኑም ጥቅሶች ስለ ሀያልነቱ ይናገራሉ። ግመል በመጽሐፍ ቅዱስ 15 ጊዜ ተጠቅሷል። ቤልዜቡል የሚለው ቃል ትርጓሜው የዝናብ ጌታ ማለት ነው። ንግሥተ ሳባ ንጉሥ ሰሎሞንን ለመጠየቅ ስትሄድ ይዛቸው የሄደችው ግመሎች የውሃ ጥም ለማርካት 250 ጋለን ውኃ ይፈጃል ይባላል። ሙሴ ሰው ጓደኛውን ፊት ለፊት እያየ እንደሚያወራው እግዚአብሔር ፊት ለፊት እያየ ያወራ ብቸኛ ሰው ነው። የሰሎሞን መቅደስ በ515 ከክርስቶስ ልደት በፊት የተሰራ ሲሆን ከ71 ዓመት በኋላ በባቢሎናውያን ኢየሩሳሌምን ሊቆጣጠሩ በ586 ከክርስቶስ ልደት በፊት አፈረሱት ከዛም ከክርስቶስ ልደት በፊት በ2495 ዓመት በኋላ በንጉሥ ሄሮድስ ተገነባ። ከዛም በሰብአም በሮማውያን ፈረሰ። አሁን በምድር ላይ የሚታየው ህዝብ በሙሉ የወጣው ከኖህ ሶስት ልጆች ከሴም፣ ከሳም እና ከያፌት ነው። ኖህ 16 የልጅ ልጆች ነበሩት። ሚልኪያስ ማለት መልክተኛ ወይም የጌታ መልክተኛ ማለት ነው። ንግስት አስቴር ቆንጆ አይሁዳዊ ስትሆን የንጉሥ አርጠክስም ሚስት ነበረች። ባሏ ግን አይሁዳዊነቷ እንደሆነች አያውቅም ነበረ አስቴር ከክርስቶስ ልደት በፊት በ479 ንግስት የሆነች ሲሆን የ14 ዓመት ልጅ ነበረች። ከእስር ቤት ቀጥታ ወደ ንግስና የተወሰደው ሰው ዮሴፍ ብቻ ነው። ፊልጶስ በመቄዶንያ አውራጃ የምትገኝ የግሪክ ከተማ ናት። ጴንጤቆስጤ ማለት በግሪክ ቋንቋ ሀምሳኛ ማለት ነው። እነዚህን የመሰሉ የመጽሐፍ ቅዱስ እውቀቶን ማሳደግ የሚችሉና እንደዚሁም ደግሞ የተለያዩ እውቀቶችን ሊያስጨብጦት የሚችሉ ቪዲዮዎችን ከፈለጉ የን ቻናል ሰብስክራይብ በማድረግ እንደዚሁም ደግሞ ቪዲዮዎችን ላይክ በማድረግ አብረው እንዲሆኑ በጌታ ፍቅር እናሳስባለን። መልካም ቆይታ። ይቀጥላል።